እንደምን አላችሁ? እኔ አለው እግዚአብሔር ይመስገን እንደናነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው በየቀኑ መመገብ ያለባችሁን አስር ጤናማ ፍራፍሬዎችን ከነ ጥቅሞቻቸው እና ከነ ምክንያቶቻቸው ጋር በዚህ ቪዲዮ ላይ እነግራችኋለ። ወይም ማለት ነው በየቀኑ ልትመገቧቸው የሚገቡ አስር ጤናማ ፍራፍሬዎችን ቁልፍ የሆነ ንጥረ ምግቦቻቸውን፣ ጥቅሞቻቸውን እናም ለምን በየቀኑ በአመጋገባችሁ ውስጥ መካተት እንዳለባቸው ዝርዝር የጤና ትምህርትን እሰጣችኋለሁኝ። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ። ላይክና ሼር ሳታደርጉ እንዳትጀምሩ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። በየቀኑ መመገብ ያለባችሁ ድንቅ ፍራፍሬዎች አሉ። እነዚህም አንደኛ፣ ብሉ ቤሪ ነው። ብሉ ቤሪ ብዙ ጊዜ ሱፐር ፍሩት ተብሎ የሚጠራው በአንቲ ኦክሲዳንትስ የበለጸገ ነው። የሚይዘው ቁልፍ ንጥረ ነገሮችም እንደ ቫይታሚን ሲ፣ ቫይታሚን ኬ፣ ፋይበርን ይይዛል። ከፍተኛ መጠን ያለው አንቶሲያኒን አንቲ ኦክሲዳንትንም ይይዛል። ብሉ ቤሪ የሚሰጠን የጤና ጥቅሞች የአንጎል ስራንና የማስታወስ ችሎታን ያሻሽላል። እርጅናንና የኦክሲዲቲቭ ስትረስንም ይከላከላል። ኮሌስትሮልን በመቀነስ የልብ ጤናንም ይደግፋል። የደም ስኳር መጠንንም ለመቆጣጠር ይረዳል። ብሉቤሪን ምንጊዜም ቢሆን በአመጋገባችሁ ውስጥ ማካተት አለባችሁ። ሁለተኛ ሙዝ ነው። ሙዝ ምቹ ኃይል ሰጪ ፍሬ ሲሆን በቁልፍ ኤሌክትሮላይቶችም የተሞላ ነው። ሙዝ እንደ ፖታሲየም፣ ቫይታሚን ቢ6፣ ፋይበር እና በማግኒዚየም የበለጸገ ነው። የሚሰጠን የጤና ጥቅሞችም የደም ግፊትን ለመቆጣጠር ይረዳል፣ ምክንያቱም ከፍተኛ የሆነ የፖታሲየም ይዘት አለው። ፈጣን የኃይል መጨመርን ይሰጠናል። በውስጡ ባለው የፕሪባዮቲክ ፋይበር ምክንያት የምግብ መፈጨትንም ይደግፋል። ከአካል ብቃት እንቅስቃሴ በኋላ የሚከሰት የጡንቻ መኮማትርንም ይቀንሳል። ሶስተኛ ፖም ወይም ደግሞ አፕል ነው። ፖም ወይም ደግሞ አፕል ከፍተኛ የፋይበር ይዘትናም ሰፊ የጤና ውጤቶች ያሉት ክላሲክ የሆነ ፍሬ ነው። ፖም ወይም ደግሞ አፕል የሚሟሟ ፋይበር እንደ ፔክቲን ቫይታሚን ሲ፣ ፖሊፊኖልስን ይይዛል። የሚሰጠንም የጤና ጥቅሞች ለረጅም ጊዜ ጥጋብን በመስጠት ክብደትን ለመቀነስ ይረዳል። ኮሌስትሮልን በመቀነስ የልብ ጤናንም ይደግፋል። የአንጀት ጤናንም ያበረታታል። የስኳር በሽታ ተጋላጭነትንም ሊቀንስ ይችላል። ስለዚህ በየቀኑ አንድ የአፕል ፍሬን እንኳን ብትመገቡ በቂ ነው። አራተኛ ደግሞ ፓፓያ ነው። ፓፓያ ለምግብ መፍጨት በጣም ጥሩ የሆነ በኢንዛይም የበለጸገ የሐሩር ክልል ፍሬ ነው። ፓፓያ እንደ ቫይታሚን ሲ ቫይታሚን ኤ፣ ፎሌት እናም ፓፔን የተባለ ኢንዛይምን ይይዛል። ፓፓያ የሚሰጠን የጤና ጥቅሞች የምግብ መፈጨትን ይረዳል፣ እናም የሆድ ድርቀትንም ያስታግሳል። የበሽታ መከላከያ ስርዓትንም ያጠናክራል። ለቆዳ እናም ለእይታም ጥሩ ነው። የእብጠት መከላከያ ባህሪያትም አሉት፣ ኢንፍላሜሽንን ይከላከላል። አምስተኛ አቮካዶ ነው። አቮካዶ በቴክኒካዊ ፍሬ ሲሆን፣ አቮካዶ በጤናማ ስብም የበለጸገ ነው። አቮካዶ ሞኖ አንሳቹሬትድ ስብ፣ ፋይበር እናም የፖታሲየም የፎሌት ምንጭ ነው። አቮካዶ የሚሰጠን የጤና ጥቅሞች የልብ ጤናን ይደግፋል እናም መጥፎ ኮሌስትሮልንም ይቀንሳል። ጥጋብንናም ክብደትንም ለመቆጣጠር ይረዳል። የንጥረ ነገር መምጠጥንም ይረዳል። ለምሳሌ እንደ ቫይታሚን ኤ፣ ቫይታሚን ዲ፣ ቫይታሚን ኤ እናም ቫይታሚን ኬ ያሉ ቫይታሚኖችን ለመምጠጥም ይረዳል ማለት ነው። አቮካዶን ስንመገብ አቮካዶ ለአንጎልናም ለቆዳ ጤናም በጣም ጥሩ የሆነ ፍራፍሬ ነው። በቀን ቢያንስ ከቻላችሁ አንድ አቮካዶ ካልቻላችሁ ደግሞ በቀን ግማሽ አቮካዶን ብትመገቡም በጣም ድንቅ ጥቅሞችን የምታገኙ ይሆናል። ስድስተኛ ብርቱካን ነው። ብርቱካን በሽታ የመከላከል አቅምን በሚጨምር በቫይታሚን ሲ ይዘታቸው የሚታወቁ ናቸው። ብርቱካን እንደ ቫይታሚን ሲ ፋይበር፣ ካልሲየም እና በአንቲ ኦክሲዳንቶችም የበለጸገ ነው። ብርቱካን የሚሰጠን የጤና ጥቅሞች፣ የበሽታ መከላከያ ስርዓትን ያጠናክራል፣ ለቆዳ ኮላጅን ምርትን ይደግፋል፣ የብረት ወይም ደግሞ የአይረን በሰውነታችን መምጠጥን ያሻሽላል፣ የኩላሊት ጠጠር አደጋን ይቀንሳል። ስለዚህ ብርቱካንን በአመጋገባችሁ ውስጥ ማካተት አለባችሁ። ሰባተኛ ሮማን ነው። ሮማን እጅግ በጣም የአንቲ ኦክሲዳንት ምንጭ የሆነ ፍራፍሬ ነው። ሮማን ፖሊፊኖልስ፣ ቫይታሚን ሲ እናም በፖታሲየም የበለጸገ ነው። ሮማን ኢንፍላሜሽንን ይቀንሳል፣ የደም ግፊትንም ይቀንሳል፣ እናም የልብ ጤናንም ያሻሽላል። የማስታወስ ችሎታን እናም የአንጎል ስራንም ሊያሻሽል ይችላል። ሮማን ከተወሰኑ ካንሰሮችም ይከላከላል። ስምንተኛ ኪዊ የምንለው ፍሬ ነው። ኪዊ እንግዲህ በኢትዮጵያ ውስጥ በብዙ ቦታ አታገኙም። አንዳንድ ቦታ ነው የምታገኙት። ኪዊ ከፍተኛ የቫይታሚን ሲ ምንጭ ነው። ከፍተኛ ቫይታሚን ሲ አለው። እንደ ቫይታሚን ሲ፣ ቫይታሚን ኬ፣ ፋይበር እናም ጥሩ የአንቲ ኦክሲዳንት ምንጭ ነው። ኪዊ ፍሬ የሚሰጠን የጤና ጥቅሞች የበሽታ መከላከያ ስርዓትን ያጠናክራል። ጤናማ የምግብ መፈጨትንም ይደግፋል። የተሻለ እንቅልፍ ለማግኘትም ይረዳል። ሴሮቶኒንን ይዟል። የልብና የአይን ጤናንም ያበረታታል። ዘጠነኛ አናናስ ነው። አናናስ ጣፋጭናም በብሮሜላይን የኢንፍላሜሽን መከላከያ ኢንዛይም በሆነው የበለጸገ ነው። አናናስ የሚይዘው ቁልፍ ንጥረ ነገሮች፣ አናናስ እንደ ቫይታሚን ሲ ማንጋኔዝናም ብሮሜላይንን ይይዛል። አናናስ የሚሰጠን የጤና ጥቅሞች ኢንፍላሜሽንን እናም የመገጣጠሚያ ህመምን ይቀንሳል የምግብ መፈጨትንም ይረዳል። እናም የሆድ እብጠትን ወይም ደግሞ መነፋትንም ይቀንሳል። የበሽታ መከላከያ ስርዓትንም ይደግፋል። ከቀዶ ጥገና በኋላ ለማገገምም ይረዳናል ማለት ነው። በአስረኛ ላይ ደግሞ የምንመለከተው ወይን ነው። በተለይ ቀይ እና ወይን ጠጅ ክለር ያላቸው ወይኖች። ወይን በኃይል በሚሞሉ የእጽዋት ውህዶች የተሞሉ ትናንሽ ፍራፍሬዎች ናቸው። ወይን የሚይዘው ቁልፍ ንጥረ ነገሮች ወይን ሬስቬራትሮል ቫይታሚን ሲ እናም ቫይታሚን ኬ እንዲሁም ወይን በፖታሲየምም የበለጸገ ነው። ወይን የሚሰጠን የጤና ጥቅሞች የደም ዝውውርን በማሻሻል የልብ ጤናን ያበረታታል። የሴሉላር እርጅናን ይከላከላል። ወይን የደም ግፊትንም ለመቀነስ ይረዳል። ወይን የአይን እናም የአንጎል ጤናንም ይደግፋል። ስለዚህ እነዚህን አስር ፍራፍሬዎችን በየቀኑ በአመጋገባችሁ ውስጥ ማካተት ያለባችሁ ድንቅና አስፈላጊ ፍራፍሬዎች ናቸው። በአጠቃላይ የልብ ጤናን ለመደገፍ እንደ አቮካዶ፣ ብሉቤሪ እና ወይን እንዲሁም ደግሞ ፖምን በአመጋገባችሁ ውስጥ ማካተት አለባችሁ። የበሽታ መከላከያ ተግባርን ለማሻሻል ብርቱካን፣ ኪዊ፣ ፓፓያ እናም ብሉቤሪን በአመጋገባችሁ ውስጥ ማካተት ይኖርባችኋል። የምግብ መፈጨትን ለማሻሻል እንደ ፓፓያ፣ አናናስ፣ ሙዝ ፖም፣ እና ኪዊን በአመጋገባችሁ ውስጥ ማካተት ያስፈልጋል። የአንጎል ስራን ለመደገፍ ከፈልጋችሁ ብሉቤሪ፣ ወይን እናም አቮካዶን ምንጊዜም በአመጋገባችሁ ውስጥ ማካተት ያስፈልጋል። የቆዳ ጤናን ለማሻሻል ብርቱካን፣ ፓፓያ፣ ኪዊ እናም ሮማን ድንቅ ጥቅሞችን ይሰጣሉ። የእብጠትን ለመከላከል ወይም ደግሞ ኢንፍላሜሽንን ለመከላከል እንደ ሮማን፣ አናናስ እናም ብሉቤሪን በአመጋገባችሁ ውስጥ ማካተት ያስፈልጋል። የሰውነት ክብደትን ለመቆጣጠር ደግሞ እንደ ፖም፣ አቮካዶ እና ሙዝን በአመጋገባችሁ ውስጥ ማካተት ያስፈልጋል። አቮካዶ እና ሙዝን በመጠኑ ምክንያቱም ከፍተኛ የሆነ ካሎሪ ስላላቸው ከልክ በላይ የምትመገቡ ከሆነ ክብደትን ትጨምራላችሁ ማለት ነው። ብዙ በመመገብ አይደለም፣ በመጠነኛ በልኩ ነው